የሚከብደው የአስራ አንድ ሰዓቱ ነው። እኛ ጋር ፋጅር አይ ቲንክ፣ እሱ በጣም የሚከብደው ከእንቅልፍ ተነስቶ መስገድ። እኔ ራሱ ሰለም ቢሆንኩ ብዬ እንድመኝ ነው ያደረግሽኝ። ብዙ አዛዎች አሉ። እኔ ራሱ ሰለም እንድመኝ ነው ያደረግሽኝ። አላሁ አክበር። ደስ ይላል። ሰከንድ ቻንስ ሰላት ሰዓት አልፏል፣ ስገዱ። ዱሁር አልፏል፣ ስገዱ። ሁሉም 11 ገና ነው። ለምሳሌ የኛ ሰዓት አልፏልና ቅድም እንደ ሰላቴም አይቀርም ሰላቴ የሰገድኩ ነበር። ማሻላዋ ልክ ጀመርል ሻሃዳ እንደዚያ ነው። በቃ ከዛ ቀን ጀምሮ ምንም አልቀረኝም። አምስቱንም ፕሬየር በተቻለኝ አቅም በጣም የሚከብደው የአስራ አንድ ሰዓቱን ነው እኛ ጋር ፋጅር፣ እሱ ነው በጣም የሚከብደው ከእንቅልፍ ተነስቶ መስገድ። እና እሱንም ስትሬት ለመስገድ እየሞከርኩ ነው። አምስቱንም ፕሬየር ስትሬት ለማድረግ እየሞከርኩ ነው። አላሚፈቅድልኝ ማለት በአጭር ጊዜ ፋቲያ ምናምን መልመድ እኮ ይከብዳል። ወላሂ በጣም ከባድ ነው። አሁን ራሱ በጣም እየተቸገርኩ ነው። በቪዲዮ ነው የምሰግደው፣ እያነበብኩ ነው የምለው እና ቅሬታ ራሱ ይቀርብኛል ውስጥ ለዛ ነው አንድም አረብኛ ለመማር የተነሳሁት መሀል ላይ ስለው ላግላግ ሲያደርገኝ እንዴት እንደሚከፋኝ በቃ ከልቤ፣ ለምን ሁሉም ሰው ከልቡ እያለ ለምን ብዬ በቃ ራሴን ጮክ አረብኛማ በቃ ማወቅ አለብኝ መቻል አለብኝ የሚል ድምዳሜ ላይ ደረስኩ። አንድ ነገር ስሳሳት፣ ፕሮናውንስ እራሱ ሳረገው ስሳሳት በጣም ነው የሚከፋኝ። ትክክል ያላደረግኩት ራሱ ይመስለኛል። ልጆች፣ ገና አዲስ ነሽ እኮ አንቺ እንዴ፣ አይጠበቅም። ለ የእናንተ ገዛ ያስፈልገኛል ወድናሄ ጋር ፕሮብለም ሶስት ወር እኮ ነው አይደለ? ሶስት ወር እንዴት ነው ቁራንን ያጨረስኩት? ማታና ጠዋት ከሷ። ኧረ ቆይ እንትኑን ተመልሰን ሪቫይዝ ታስደርገኛለች፣ እንከልሳለን። ከዛ ደግሞ ሌላ ቤት ቦታ ሂጅ፣ የሆነ ነገር ያስቀሩኛል። ከዛ ደግሞ የሆነ ነገር እያሉ ገነት። ማለት ሶስት ወር ብዙ ነው እኮ ሙሉ ቁራንን። ለምን ነቢል ሲመጣ ቁራን እንዴት ነው ማታስተምረኝ?

የምራችሁ ነው። እንደዛ ነው የሚሰማችሁ። እኛ ቀስ እያለ ነው ስቴፕ። ከዚ ዋናው የያዝነው ነገር ዘለበቱ ፈጣሪያችን ነው ያለህን መንገድ ስለሆነ ብንሞትም አይቆጫ ይ ነው ሙሉ ሆል ቡክ ሳይሆን፣ እኛ ኮንሰርናችን አላህ ነው። ላይክ ዊ ጀስት ኮኔክትድ ቤትት እና ቁርኣን የቀሩትን ነገሮች ታሪኮቹን ምናምን ቀስ እያለ እንማራቸዋለን። ዋናው ቤዚክ የሆኑትን ነገሮች ስራ እያወቀን እኛም ጉጉት ላይ ነን። ዋናው ፖይንት እንትን አለ ማለት ነው፣ አለመዘናጋት። በቃ ስቴፕ ባይ ስቴፕ ባይ ስቴፕ አንዱ ጋር ስማር ስብርብር ቢል አላፍርም፣ መሞከሪ ነው። ሌላ ሰው እንዴ ሳታቂ ነው እንዴት ትሰልም? ያለች አረብኛ ሳትናገር እስልምና እኮ። ከዛም ሙስሊሞች ይመጡና ቁርአን እንዴት አልጨረሽም? ሳምቲንግ ሳምቲንግ ይሄ ተሳስቻ ነው እንደ የሆነ ቦታ ላይ እንድትሉ የሚያማቱ አሉ። ነው ዋናው ፖይንት ፈጣሪያችን አለ፣ ቋንቋን አይደለም መሰረት ያደረገው ዋናው ፈጣሪያችን አለ ላይ ህይወትን የሰጠን ቁራን ተአምራቶች አንዱ ምንድን ነው የሚኖር ማንነቶችን በአጠቃላይ እስከ ታሪኮችን ጭምር የያዘ ያለቀለት ያከተመ ነው። ቁርአን አትቀሩም ወይ? ኦፍ ኮርስ እንቀራለን። ያንን መመሪያ እዚህ ቀኑ ሙሉ ምንድነው ስናረግ ምን ነው ቁርአን ሲቀራል እንዴ፣ ምን ነው 24 ሰዓት ስንሰማ ነው፣ ምን ነው ስንገባም፣ ደግሞ ስንተኛም ቁርአን ሪሊ፣ ጓደኝነታችን ህይወትም ያንን ቤዝ ያደረገ ነውና ዴ ጊቭ ዩ ሃርድ ታይም። ከዚህኛው ሴት አትቀር ከዚህኛው ደግሞ ቆይ እናስቀራችሁ እስቲ ምን ገብቷችኋል ምናም በሉ ሰለምቴዎቹ አልቀራችሁም ምናም ብሉ እስቲ እንትን በይ ምናም ብሉ ቻሌንጅ አድርጎ እነሱም ለማሸማቀቅ ከመድ ይልቅ ለማሸማቀቅ ነው። እስቲ ቀሪ እንትን እስቲ ቅሪ አቺም እንዴ ምናም ከምትሉ ፎሎ አድርጋችኋቸው እኔ ቁራን አስቀራሻለሁ። እኔ እስቲ እንደዚህ ላስተም እስቲ እኔ ኃላፊነትን ልውሰድና እንዲላሉ፣ ሪስፖንሲቢሊቲ ኃላፊነትን ውሰዱ። አዲስ ቁራን አልቀራሽም ሳይሆን የጎደላት ቁራን ካለ እስቲ ወከና ያህል ላስቀራሽ፣ ምናም የምትሉ ሰዎች ናቸው። በጣም ደስ ምት እንጂ በአደባባይ እንትን አታዋቁ ሰለምቴዎችን፣ ጀግኖችም አሉ እና እንደ ልምጭን እዚህ የሚያደርጉ ማለት ነው መዳም ቁርአንን በደንብ አድርገው አብላልተውት ድንገተኛ ሲሰልሙ ከነበራችሁት ከሙስሊሞች በላይ ከአፋቸው ቃና ሳይቀር እንዲ ወደ ሀፊ ብን የሚያስብሉም አሉ። እና ወደ ሻዳው እንዲጓጓርጓቸው ወደ እስልምና መንገዱ እንዲጓጓርጓቸው እንጂ የሚያደክመን ነገር ላይ ብዙ አንቆይ። የሚያበረታን ወደፊት ፎርወርድ የምናደረግበት እንጂ ለራሴም ለእናንተ ምክር ነሁን የተናገርኩት። አንዳንድ ጊዜ ብልጭ ይልብኛል እና አብረን እንሄዳለን እንማራለን። ቀስያል። ኦኬ። ቴንኪው አሚራ ስለመጣሽ። ያልሽኝን በውስጥ ጻፊልኝን፣ አስታውሽኝ ልረሳ ስለምችል፣ የአንቺ አደራ ስለሆነ አስታውሽኝና ስጦታሽን እልክልሻለሁ። እሺ ደግሞ ነቢል ሪከርድ ነው መሰለኝ አልሰማውም በአስራ ስምንት ቀን ቁርአን የጨረሰ እንደ ኢትዮጵያ ራሱ ማለት እንደ አለም በቅርብ ጊዜ በኢትዮጵያ በሰላምቲዎች የቁርአን ውድድር ላይ አንደኛ ወጥቶ ቅርብ ጊዜ ሆነ አንደኛ ወጥቷል በቁርአን መቅራት አዎ ማሻአላ እሱን አይተዋለ ቪዲዮ ምናምን ግን እኔ ሁላ ማመን አቃተኝ ማለት እንዴት ሆነ ምናምን ብዬ የለሁም እና የነቢል ለየት ያለ ነው ጎዶሎ ነው ወይ ሳምቲንግ ከነ ኮዱ ከነንቱን አስቀምጪው ሰሞኑን ደግሞ እጠብቃቸዋለሁ ያስጠኛቸውና የሰሃቦች ታሪኮ የሆነ ታሪኮች ይዘውልም ቢመጡ ቁራንም ቀርተው የእነሱ ቀን እናደርገዋለን ማለት ነው። አሌይኩም አሰላም። መልካም ቀን ይመልሽ። ላየን ላየን እስካሁን አይ ጀስት ላቭ ላየን ቻሌንጅ ስለሚያደርጉኝ ላይን እወዳለሁ። ዝም ብዬ ወዴት ወዴት እያደረክ ነው? ወንድማችን ነዋል ጃልሙር